እነሆ መቆያ በመቆያችን እናቆያችሁ። ዛሬውን የመቆያ ዝግጅት ከተለመደው ውጪ በሀገረኛ ጉዳዮች ለማድረግ አስብ ያለሁ። ለዛሬው እንድንጨዋወት የፈለግሁት የሀገራችን ገጣሚዎችን ሥራ ነው። የሀገራችንን አነጋገር ለክተውና ወስነው ለዛ ስለሚሰጡት ጥንታውያን ገጣሚዎች ነው። ደስታቸውን፣ ብሶታቸውን ሐዘናቸውንና ወኔያቸውን ለጆሮ በሚስማማ ልብን በደስታ ስሜት በሚያሟሙቅ ቃል ስለሚገልጹት ጥንታውያን፣ አሁንም በገጠር ያሉ የጥበብ ሰዎች በጥቂቱም ቢሆን ላስታውሳችሁ ብዬ ነው። ቀደምቶቹ አባቶቻችንና እናቶቻችን መልክዓ ምድር ቋንቋና ብሔር ሳይወስናቸው እንደማያቋርጥ ምንጭ ጥበብን ሲያፈልቁ የነበሩ ሰዎች ተፈጥረውባቸዋል። ለዛሬው የአማርኛ ተናጋሪ የጥበብ ሰዎችን ሥራ የምነግራችሁ ቢሆንም ሕዝቦች ምኞታቸውን ፍላጎታቸውንና ሐሳባቸውን የሚገልጹበት የምሳሌ፣ የፈሊጥ፣ የግጥም አነጋገር ተርፎ ፈሶላቸዋል። ለእኛ የደረሱት ከትውልድ ወደ ትውልድ በቃል ተላልፈው በመሆኑ የግጥሞቹን ወይም የአባባሎቹን ባለቤት ለማወቅ ያዳግታል። በእርግጥ አንዳንድ ጊዜ ከቦታ ስም ጋር ወይም ከታሪካዊ ገጠመኞች ጋር የተገናኙ እንደሆነ ቢያንስ ዘመናቸውን ለማወቅ ያስችላል። ስለዚህ የሥነ ቃሎቻችን ባለቤትነት የጋራችን ነው፣ የሁላችን ነው። ስለኛው ማንነት የሚነግሩን የእኛን እንዴትነት የሚተነትኑልን ናቸው። ለዛሬው ሌሎቹን ትቼ በተለያዩ ምክንያቶች የተገጠሙትን ግጥሞች ልንገራችሁ። ስነ ቃሎች መልእክታቸውን አሳጥረውና ጠንክረው ለመግለጽ የሚችሉ ናቸው። በሰውነት ውስጥ ሰርስረው በሚገቡ አንድ ጊዜ ከተደመጡ በማይረሱ ቁጥብ ቃላት ሰፊውንና ብዙውን ሐሳብ ለመግለጽ የሚቻላቸው ናቸው። አለኝ አንድ በሬ እንደ እኔ የከፋው፣ በደሌን ብነግረው የጉንጩን ሳር ተፋው። ይህን ግጥም በጥሞና አሰላስሉት። በሁለት ስነኞች ብቻ ተከፍቶና ተገፍቶ ተበድሎና ተንጓሎ መኖሩን ብቻ ሳይሆን የብሶቱን ከፍታ መጠን ይገልጸዋል። እንሰሳው በሬ እንኳን በደሉን ሲሰማ የሚያላምጠውን ሳር እስከ መጥፋት ያደረሰው ምን ያህል የገዘፈ በደል መሆኑን ያሳየናል። እንሰሳው በሬ እንኳን ምሬቱን እንዳንገሸገሸው የገለጸበት መንገድ እንዴ ተበድዬ እንዴ ተደርጌ እያለ አርባ ክንድ በሚለካ ወረቀት ቢጽፈው አሳምሮ ሊገልጽ መቻሉ ያጠራጥራል። አንባቢውንም፣ ሰሚውንም አሰልቸቱንም አስቡት። ላንቺ ብላኝ እንጂ ውለታሽን ላጣሽ እኔም አጠገብኩሽ፣ በሕልሜ እየመጣሽ የሚለውን ግጥምም እንደ ምሳሌ ልትወስዱት ትችላላችሁ። እምቢ አልቀርብህም አልጠጋህም ያለችውን ፍቅረኛውን አረገማትም፣ የቅናት ዜማ አላዜመባትም። ፈቃደኛ ሆና ብትቀርበው እንኳን የሚያገኛት የጊዜ መጠን ቁጥብ ነው። በሕልሙ ግን ሙሉ ሌሊት እያገኛት ማደሩን እንዳላጣት እየነገረ ይወቅሳታል። መመስገን ቀረብሽ እንጂ እኔማ አላጣሁሽም ያላት መስሎ፣ በዚያው መጠን የፍቅሩን ኃያልነት ሌት በሕልሙ ቀን በውኑ ከእሷ በቀር የሚያስበው ነገር እንደሌለ ይነግራታል። ዝርዝሩ ብዙ ነው። የቀድሞቹ ሰዎች አሁንም ብዙዎቹ ገጠሪዎች ጥበብን የብዙ ነገሮቻቸው መግለጫ ያደርጉታል። ደስታቸውን ይናገሩበታል። እሰየ ምስራች መስቀል ተተኮሰ አልመው የነበር የልቤ ደረሰ። ፍቅራቸውንም ይገልጹበታል። አንቺ ጋር ስመጣ ሦስቴ ወደኩኝ ይህ ለነፍሴ ቢሆን እንዴት በጸደኩኝ። ሐዘናቸውንም ይገልጹበታል። የቈላውም መጥቶ ምዬ ይልሻል የደጋውም መጥቶ ምዬ ይልሻል የስንቱ ጉሮሮ መዋጫ ኖረሻል። ብሶታቸውንም ይዘክሩበታል። ልጅ አሳድግ ብዬ ከአገር ኖር ብዬ ለባሻ ዳርሁለት ሚስቴነቴ ብዬ። ወኔያቸውንም ይገልጹበታል። ብለነው ብለነው ካልሆነ ነገሩ ብርና ወንድ ልጅ የትም ነው አገሩ። ድፍረታቸውንም ይፎክሩበታል። በዚያ ቁልቁለት በዚያ ደፋታ ገድሎ ይመጣል እንደ ጨዋታ። ሥራቸውንም ያከናውኑበታል። እረ ጤፉ ጤፉ የያዘሽ አባዜ ተከምረሽ ነበር ትላንት ይሄን ጊዜ። እንደነዚህ የመሳሰሉ ስነ ቃላዊ ግጥሞችን ስታዳምጡ እንደኔ ከሆናችሁ የጥበበኝነታቸውን ዋጋ ከፍ አድርጋችሁ ማየታቸው አይቀርም። ከሁሉም በላይ ሊደነቅ የሚገባው ሐሳብና ግጥም የማመንጨት ችሎታቸው ብቻ አይደለም፣ በፈለጉበት ጊዜ በቅጽበት ምስጢሩ የረቀቀ ስነኝ መቋጠር መቻላቸው ነው። የአብዛኞቹ የሥነ ቃሎች ፈጣሪዎች በመደበኛ ትምህርት ያለፉ አይደሉም። ፊደል ያልቆጠሩም ይበዙበታል። ነገር ግን ለነርሱ ሐሳባቸውን በግጥም በቅኔና በምሳሌ መግለጽ ተራ እውቀት ነው። ለነርሱ የሻማ መብራትን የጨረቃ ብርሃንን ምክንያት አያደርጉም። ጸጥ ያለ ቦታ፣ ንጹሕ ጠረጴዛና ወንበር ትርጉም አይሰጧቸውም። ልብሳቸውን የተለየ ማድረግ ጸጉራቸውን መቆጣጠር አያስፈልጋቸውም። ለእነርሱ ጥበብ ሌሊትም ቀንም የሚፈስ የወንዙ ውሃ በመሆኑ ባሻቸው ወቅት ይቀዱታል፣ በፈለጉበት ቦታ ይረጩታል። በድንገት የገጠሙትንም ስታዩት ተጨንቆና ተጠቦ ከሚገጥመው ደራሴ የሚያንሱ አይደሉም። የሚያንሱ አይደሉም ማለቴ ለትሕትና አነጋገር እንጂ ይበልጣሉ ማለቱ ጠፍቶኝ አይደለም። እስቲ በየፈርጁ እናያቸው። በፍቅር ግጥሞች ልጀምር። እንኳን ከአገሩ ልጅ እንኳን ከኩያው ከማንም ከማንም ያብድ የለም ወይ ሰው አይነካኝም ብዬ ስለካ ስለካ የጋግረይ ጀመር አብሲት እያወካ። ሃይማኖታዊ አስተምህሯቸው የሚከለክላቸው ቢሆንም እንኳን በፍቅር ግጥሞቻቸው ይጥሱታል። እምነቱ የማይፈቅድላትን የሌላዋን ባል የወደደችው ደርቦ ያፈቀረው ማኅበረሰቡ የሚነቅፋቸው ቢሆንም እንኳን ጥበበኝነታቸው የእነሱን እውነት እንዲገልጽ ይጠቀሙበታል። አላመጣው የለኝ አልቀላውጠው ዛሬ እስከነባሏ ልትናፍቀኝ ነው ይላል። የሌላውም ሚስት ያፈቀረው ራሴን ያመኛል እየበረነቀ የሰው ባል ወድጄ ልኳ ያልታወቀ አንተም በዚያ ብትሄድ እኔም በዚህ ሄድኩኝ ብድሬንም መለሱ ህመሜንም ዳንኩኝ። የፍቅር ግጥሞች ባጭሩም በረጅሙም የሚደረደሩ ናቸው። እንደ ስንዴ ነፍሮ ቃሙይ ቃሙኛለች እንደ ጥጥባዘቶ የተወለወለች እንደ መዳመጫ ከብለል ከብለል ያለች ትላንትና ማታ እኛ ቤት አደረች ማለዳ ተነስታ ቃጠፋኛለች። ምንቃ ምንቃ ምንቃ ቢሏት ከሰማይ ላይ ገነት የታዘዘላት ከጢንጫ ላይ ውሃ የፈለቀላት ከውሃ ላይ እሳት የነደደላት። ግጥሙ ረጅም በመሆኑ በዚሁ ላቋርጠው ግን የሚወዳትን ፍቅረኛውን እንዴት እየካበ በሚያስደንቅ ማነጻጸሪያ እያሳመረ ለማቅረብ መቻሉን ለማሳየት የነገርኳችሁ ይበቃችኋል። ወኔ ቀስቃሽ ወደ ሆኑት ግጥሞች እንለፍ። ወኔ ቀስቃሽ የሚባሉት ሽለላ፣ ፉከራ፣ ገለሌና ሆታ የሚባሉት ናቸው። አንዳንድ ጊዜም የጦርነት ጨዋታዎች ተብለው ይታወቃሉ። የጦርነት ዜማዎች ዘመናዊው የመከላከያ አደረጃጀት እስኪለውጠው ድረስ በየትም ሀገር ሲያገለግሉ መቆየታቸውን የታሪክ መዛግብት ያስረዳሉ። መጮኽ ኃይለ ቃል በጦርነት ግብ ግብ ውስጥ ወኔና ኃይል ይሰጣሉ ተብሎ ይገመታል። አሁንም ወታደሮች በሥልጠና ወቅት የሚጮኹት ዜማ አላቸው። በጨበጣ ውጊያም ይጠቀሙበታል። በኢትዮጵያ የጦርነት ዜማዎች የደመቀና የሞቀ ትርጉምና ታሪክ አላቸው። ሽለላ፣ ገለሌ፣ ፉከራና ሆታ የጦርነት ጨዋታዎች ከሚባሉት ውስጥ ይመደባሉ። ሽለላና ገለሌ ከጦርነት በፊት ጀግና የሚፈጥሩና የሚቀሰቅሱ ናቸው። የጦር ጀግና የሚዘጋጀው በሰላሙ ቀን ነው። በሰላሙ ቀን በየድግስ ቤቱ፣ በየመንገዱ በየሰርጉ በየአደባባዩ ለጀግንነት ሥራ የሚያነቃንቁ ዜማዎች ይዜማሉ። ሴቶቹ ጭምር ጀግናውን እያሞካሹ ፈሪን መቆሚያ መቀመጫ እስኪያጣ እያወገዙ በአካባቢው ሰው ፊት ያሳቅሉታል። የገሌሌ ዜማም ለዚህ ለዚህ ይጠቅማል። ወይ ግደልላት ወይ ሙትላት፣ የፈሪ ወዳጅ አታሰኛት ፈሪ ፈራና ጉድባብኛ፣ ጆሮውን በላው ያይጥ ቀበኛ። አንድ ጊዜ በተደረገ ዘመቻ ሰውየው ሲሸሽ ከጀርባው ተመትቶ ይሞታል። ስንቅ የተጫነችው አህያ ግን ግንባሯ ላይ ተመታ ከጦርነቱ መካከል ሞታ ትገኛለች። ይህን የሰማች የአካባቢው አቀንቃኝ እረ እናንተ ሆዬ የማይሆነው ሆነ፣ የጌታው አሟሟት ለአህያው በሆነ ብላ ገጥማለች። ፈሪ እስከዚህ ድረስ ይዋረዳል። ጀግናውን ግን በውድማ ዝሆን በጫካ አንበሳ እየተመሰለ በራስ ነብር እየተመሰለ በፉከራ ይሞገሳል። ኩፍ ኩፍ ባይ እንደ ጉሽ ጠላ፣ አባቱ ነብር ልጁ ግስላ፣ እንዲህ ይገድላል በተዋህዶ አፋፍ ያለውን ዘብጥ አውርዶ። ሴቶችም ምነዋ ብኮራ ምነው ቢጀንነኝ፣ የገዳይ አጋዳይ ያገኘሁ እኔ ነኝ እያሉ ያሞግሳሉ። ፉከራ ግለት ይፈልጋል። ስንኞቹ አጭሮች ስለሆኑ ፍጥነት ይፈልጋሉ። ሰውነቱን አስቆጥቶ በቁጣ እየደረደረ ያንደቀድቀዋል። ይምጡ ባይ ይሰብሰቡ ባይ ሲሰበሰቡን በላቸው ባይ እንደሚለው አይነት ወረጋጅሬ ወረጋጅሬ ጠንቋ ፍሬ እዩ ወቀጡት የሆነ ጥሬ የኢትዮጵያ ልጅ የአገር ዘበኛ የጠመንጃው ቅስ ሳ ሱዳኛ የተስወረፈው በጠመንጃው ፊት ሳማ አልፈው ገዳይ በጓንዴ በአፈድም ድሞ የማታ ጮራ ሲመስል ደሙ። እንበለውና ጉልበት ጉልበቱን እንከፍለዋለን የየግምቱን። እንበለውና ጉልበት ጉልበቱን እያንፏቀቀ ይውጣ አሁን ዳገቱ የታትየ ልጅ የናንየ ልጅ የፈታይቱ ቀንድሙን ብሎ አለው። ሽለላ ዜማ አለው ግጥሞቹም ረዘም ያሉ ሆነው ይጎተታሉ። ይዘታቸውም በአብዛኛው ቁጭትን መጫር፣ ጥቃትን ማውገዝ ነው፣ እየኮረኮሩ ማነሳሳት ነው። የወንድሙ መሞት ወንድሙ ካልከፋው በሩ አጋድምለት ደሙ እንዲከረፋው ጤና የሆነ ሰው የተበደለ ሰው ኧረ እንደምን አርጎ ገላጋይ መለሰው። አሁን ለምን ይሆን ፈሪ ማቶንቶኑ፣ ቅጠላ ይበጠስ ካልደረሰ ቀኑ። በለው በለኝና አላሳጣው መድረሻ፣ ጃስቡች ሲሉት ነው የሚበላው ውሻ። ስጡኛን ጠመንጃ ልውረድ ወደ ወንዙ፣ አስጨንቄው ልምጣ ይኸንጓዘ ብዙ። እያለ እየተንጎራደደ እየተጀነነ እየተንቆራጠጠ ጃሎ መገን ይላል

ላ ወደ እንጉርጉሮም ይወስደዋል። በእንጉርጉሮ ውስጥ ምሬትን ይጭራል። መተሬና ኮሶ ሬትንም ጠጣሁ እኔስ እንደ ጥቃት የሚመረኝ አጣሁ። እንዳይኖርም ነዶ እንዳይሄድም ወልዶ እንዳይሄድም ማለቱ እንዳይሸፍት ለማለት ነው። እንዳይኖርም ነዶ እንዳይሄድም ወልዶ ጀግናው ጎበዝ ሁሉ ቀረ ተጨማዶ። በድርግ አስተዳደር ጊዜ የመንደር ምስረታ ፕሮግራም ተነድፎ ገበሬው የኖረበትንና ትብቶ የተቀበረበትን ቤት አፍርሶ ጥሎ እንዲሄድ ተገዶ ነበርና አንድ የጎንደር ሸላይ እንዲህ አለ። ቤት እንደምን ይፍረስ የበላንበቱ የጠጣንበቱ አልጋው ይፍረስ እንጂ ትኋን ያለበቱ። የአልጋው ምሳሌ መንግሥት ነው። መንግሥት ከሥልጣን ይውረድ የሚል ተቃውሞውን ማሰማቱ ነው። እንዲህ ጨሶ ጨሶ የነደደ እንደሆን አመዱ ማፍሰሻው ቦታው ወዴት ይሆን? ቢከፋም ቢለማም ለአገር ይጨነቋል። የገንዘብን ነገር አውግተ ነው አልቋል። የሆታ ግጥሞችም በይዘታቸው ጀግንነት የሚወድሱ ፍርሃትን የሚወቅሱ ናቸው። ሆታ የብቻ ዜማ አይደለም። አጀብ ይፈልጋል። አውራጁ ግጥሙን ሲደረድር፣ አጃቢዎች በስልት እየተቀበሉ ይጨፍሩለታል። አሁን ምንድነው ቅብጥር ቅብጥርጥር እገጭ ያለ ዕለት ቋሚው በቁጥር ክፉ ቀን ሲመጣ የሚጋፈጠው ጥቂት ሰው ነው ለማለት ነው። እናርቲ ሽታው እነ ሎሚ አረሩ አሁን በእናንተ ቤት አማናው አገሩ ጀግና ከየትና መቼ እንደሚፈልቅ አይታወቅምና ሰላም የሚናጋበት የሚሸበርበት ቀን አይታወቅም ለማለት ነው። ጣሊያንም ቢመጣ አለው መመለሻ፣ እንግሊዝ ቢመጣም አለው መመለሻ፣ እኔን ያስቸግረኝ አበሻ ላበሻ። የእርስ በርስ ጦርነቱ ጊዜ የተገጠመ ሳይሆን አይቀርም። አይወርድም ሲሉት ወርዶ በግዱ ቀበቀቡበት በጆሮ ግንዱ ዱላ ምን ያደርጋል ጅናብ ያበዙበት እንደ ሰባራ ቅል ካልተረተሩበት ጭንቅላት ካልመቱበት ለማለት ነው። ቶሎ በልና ቶሎ ተነሳ ከላይ መጣብህ ደማ ሰሳት። የአልቃሾችን ግጥም የወጋችን መጨረሻ እናድርጋቸው። በከተማ አስለቃሾች የሚባሉት አልቃሾች የፈጠራ ችሎታቸው መደነቅ ሲያንሰው ነው። ቀደምቶቹ አልቃሾች ለማያውቁት ሰው አያለቅሱም። ውዴታቸው እንጂ ክፍያ ስንኛ አያስቋጥራቸውም። አለቃቀሳቸውም እንደ አግባቡ ነው እንዳማሟቱ እንደ ምግባሩ እንጂ ሁሉን ጀግና ሁሉን ደግ አያደርጉም። በቅሎዬን አስጭኜ ጓዜንም ሸክፌ አገልግሌን ይዤ መንገዴን ስጀምር ነገር ትዝ ቢለኝ እንኳን ለአገልግሌ ለእኔ መግቢያ የለኝ። የተለየቻቸው ዘመዶቿ ያለቁባት የገጠመችው ነው። ይሁንና ዛሬ የዓመት በዓል ነውና የለቅሶ ግጥሞችን ነግሬ ላሳዝኖት አልፈቅድም። ባይሆን በለቅሶ ምክንያት ከለቅሶ በተለየ ጉዳይ ስለሚገጥሙት ጥቂት ልንገራችሁ። እንደነገርኳችሁ አልቃሾች በውሸት እያሞካሹ አያለቅሱም። የሚነቀፈውንም ሰው እየተቹ ያሳጡታል እንጂ ከሞተ ብለው አያወዱ ሰትም የሚያለቅሱለት በዚያው በሚታወቅበት ምግባሩ ነው። አንዲት ንፉግ ወይዘሮ ትሞትና የዙሪያ ሐዘን ለቅሶ ይጀመራል። መቼም በቀድሞ ጊዜ፣ አሁንም በአብዛኛው ገጠር ማብላት ማጠጣት ታላቅ ክብር ያስገኛል። ደግነት ያስከብራል። አብሮ መብላትና መጠጣትም ትልቅ ዋጋ አለው። አብሮ የበላ ሰው አይከዳም፣ ተቸገረ ብሎ አያፈገፍግም። ተጣልተው እንኳ ቢሆን የዛሬን አያድርገውና አብረን በልተን የለምን እያለ ያስታውሳል። አብሮ የበላን ሰው፣ አብሮ የጠጣን ሰው እንኳን ችግርና ሞትም አይነጥለው እየተባለም ይገጠማል። ይሁንና እንዲህ ዓይነት ዋጋ ቢኖረውም ለሚያበላውና ለሚሰጠው የሚነፍግ ሰው መኖሩ አይቀርም። ዋጋውንም ሞቶ እንኳን ዘሮቹ በሐፍረት እንዲከፍሉት ይደረጋል። ያቺ ስስታም የምትባል ሴት ስትሞት ለቅሶ ሊደርስ የሄደው ለቅሶ ውን ትቶ ቆሞ ማውራት ሆነ። ከሴቶቹም ደረት የሚመታ ስለጠፋ የቅርብ ቤተሰቦቿ ቢዘሉ አልደምቃለ። ለሞተ ሰው አልተለቀሰለትም መባል ደግሞ ነውር ነው። ለቅሶ ደምቆለታል፣ እምባፈሶለታል መባል ለቋሚ ዘመድ ያኮራል። ታዲያ ስስታሟ ሴት የሚያዝንለት መጥፋቱን አይታ አልቃሿ እንዲህ ገጠመች። ከቅቤውም ሞልቀቅ ባደረግሽለታ፣ ከጠላውም ደምቦቅ ባደረግሽለታ፣ ከጥሬውም ዘገን ባደረግሽለታ፣ ከዳቦውም ጎመድ ባደረግሽለታ፣ መች ጠፋ ነበር ደረት የሚመታ። በሰሜን ሸዋ ዘርፍ አወቀ የሚባሉ በአካባቢያቸው የታወቁ አልቃሽ ነበሩ። እርሳቸው በለቅሶ ግጥሞቻቸው የተደበቀውን ምስጢር የሚያወጡ የመንግሥትን አዋጅ ሳይቀር የሚተቹ ነበሩ። አንድ አካባቢያቸው ሰው ይሞትና ለቅሶ ይጠራሉ። ሟች ሀብታም ቢሆንም ሌባ ነው ንብረቱን የሚያደራጀው ሰርቆ ነው እየተባለ በአካባቢው ሰው ይታማል። ታዲያ ለቅሶ ላይ ዘርፌ እንዲህ አሉ ሰው ውሎ ካደረ አያጣም ቡድኛ እገሌ ነበረ ያንተ ወደረኛ አሉ። እገሌ ብለው የጠሩት ከሟቹ ዕድሜ ጋር እኩል ቢሆንም በሌብነቱ አገር ያወቀው ነበርና ምግባርህ እንደ እርሱ ነበር ሲሉት ነው። አልቃሾች በጥበብ ዕውቀታቸው የማኅበረሰቡን ልማድ እስከ መተቸት ይጠቀሙበታል። የጠበቀ የሃይማኖት እምነታቸውን ሳይቀር ይጠይቁበታል። ሴትየዋ አንድ ልጅ ብቻ ነበራት። ጎረቤቶቿ ግን አስር ልጆች ነበሯቸው። ባለመታደል የአንድ ልጇ ታመመና ሞተባት። አስር ልጆች ያሏቸውን ትቶ የእሷን አንድ ልጅ በመግደሉ ፈጣሪዋን ፍርደ ገምድል ነው ብላ አሰበች። ስለዚህ ለቅሶ ላይ እንዲህ ብላ አለቀሰች። አስር እያሉልህ አንዱን ትገላለህ፣ የሴት ልጅ ነህና ምን ፍርድ ታውቃለህ። አልቃሿ ይህን ግጥም የገጠመችው ሴቶች በፍርድ ሸንጎ መቀመጥ አይችሉም በሚባልበት ጊዜ መሆኑን አስታውሱ። ያን መዛ ክርስቶስ ሰውነቱ በማርያም በኩል መሆኑን አሰላች። ስለዚህ የአባቱን መለኮትነት ተወችና በእናቱ ብቻ ወቀሰችው። ጥቂት ቆይቶ የቅድስት ማርያምን ቤተ ክርስቲያን መብረቅ አቃጠለው። ታዲያ ያችው ሴትዮ እንዲህ አለቀሰች፣ አንዱን እየገደልክ ስትጨዋት በሰው እናተ ሐረረች በላንተም ቅመሰው ሐዘኑን ማለቷ ነው። አልቃሿ እናትና ልጅነታቸውን አመሳጥራ ምሬቷን ለመግለጽ በቃጠሎ ምክንያትነት ተጠቀመችበት እንጂ የተቃጠለው ቤተ ክርስቲያን መሆኑ አላጣችውም። እመቤት የማርያም ተይ ልጅሽን ተቆጪው አንቺ እንዴት ተጨነቅ ሻንዳር ብን ብታጨው። እሁድ የመነሳት እምነቷን ሳታጓድል ሐዘን እንዴት እንደሚያስጨንቅ አንቺ ታቂዋለሽ እና ለምን ዝምታያለሽ ብላ ለመውቀስ ነው። የቀድሞዎቹ ጥበበኞች የፈጠራ ችሎታቸው በየትምና ባስፈለገበት ቦታ ሁሉ በድንገት ያደርጉታል ብያችኋለሁ። ለዚህም ቀጥዬ የምነግራችሁ አልቃሾች ግጥም ማረጋገጫዬ ይሆናል። ከጥንት ጀምሮ ጥሎባቸው አብዛኛዎቹ የባልና የሚስት ዘመዶች አይዋደዱም። ለነገሩ ዛሬም ቢሆን በተማረውም በከተሜውም ውጭ ሀገር ኖርን በሚሉትም ባለትዳሮች ዘንድ የባልና የሚስት ዘመዶች አለመግባባታቸውን እንሰማለን። ታዲያ ባልየው ይሞትና ሚስቱም እህቱም ልቅሶው ላይ ይቆማሉ። እህትየዋ ሐዘኗን በሙሾ እያወረደች እንዲህ ገጠመች። የአሁኑ በጋ አልፎ የሚመጣው በጋ ልጆችህ ሰው ቤት ሚስትህ ሰው አልጋ፣ እኔ ላልቅስ እንጂ ምንቸገራት፣ ሚስቱ መርጣ ታገባለች ከባልደረቦቹ። ብዙ ጊዜ የባል ዘመዶች ምራታቸው ሌላ ማግባቷ፣ ልጆቹ በእንጀራ አባት ሥር ስር መሆናቸው ያናድዳቸዋል። ይህን ሙሾ ያዳመጠችው ሚስት ከመቅጽበት አስባና ቅኔ ቋጥራ እዚያው በለቅሶ ግጥም እንዲህ መለሰችላት። አወይ ያይት ነገር አይት የባለ እህት ማለት ነው። አወይ አይት ነገር ሁልጊዜ ጭቅጨቃ እሞት እመነኩ ስመንን ምናውቃ ኧረ ምን ያለች ሴት ምንጡር ተናጋሪ ባልሽ ሙትና እንደኔ ተዳሪ የጣውንቶቹን የለቅሶ ግጥም ልጨምርላችሁ። እንደምታውቁት ጣውንታሞች ሁልጊዜ ተጣዮች ናቸው። አዲሷን ሚስቱን እንዳገባ ብዙም ሳይቆይ ባል ይሞታል። ቀብር ላይ የበፊቷም የኋላዋም ሚስቱም ተገኝተው ይለቀሳል። ታዲያ የበፊት ሚስቱ እረ እናንተ ሆዬ አለች፣ እረ እናንተ ሆዬ፣ የልምጭ ገዳለው። የልምጭ ገዳለው ማለቷ በገጠር መንገድ የጀመረ ሰው ልምጭ ይቆርጣል። መንገዱ መልካም የሆነ እንደሆነ ያችን ልምጭ ቤቱ እስኪመለስ ይይዛታል። ገዳም ናት ይላታል። መልካም እድል አላት ሲል ነው። እረ እናንተ ሆዬ፣ የልምጭ ገዳለው፣ ትላንት ደህና አይተነው ዛሬ ምን ገደለው? ትላለች የኋለኛዋ ሚስት ወዲያው ካፏ ቀበል ላርጋ የቀድሞዋን እረ ምን ያለች ሴት ትመስል ታስመስል በእርግጥ በእኔ ሞቷል በአንቺ ቢሰለስል አለቻት። በነገራችን ላይ አስለቃሾች ሴቶችን ብቻ ሳይሆኑ ወንዶችም ናቸው። ዘጉስቋም የሚባል የታወቀ አልቃሽ እቴጌ መነን አስፋው በሞቱ ጊዜ ቢኖረኝ መሰላል ወደ ሰማይ መውጫ ምናልባት አይ እንደሁ ያንቺን መቀመጫ ብሎ ማልቀሱ እስከ ዛሬ ይነገርለታል። በመሬት ደልቶሽ እንደኖርሽ በሰማይም እንደዚያው ይሆን ብሎ መጠየቁ ነው። ሳምንት በተለመደው ዝግጅቴ እንደምንገናኝ ተስፋ አደርጋለሁ። አብራችሁን ስለ ቆያችሁ እናመሰግናለን።